ሰላም ሰላም ውዴ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ፣ ከርዕሱ አጠገብ ደግሞ ሞር የምትላለች እሷን፣ ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ፣ ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኝ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ የስምንተኛ ክፍል አይሲቲ ዩኒቷን ሬቪው ኤክሰርሳይዝ ኤንድ ዩኒት ሰመሪ ነው ይዤላችሁ የመጣሁት። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ እሺ። በዚህ ቪዲዮዋችን ላይ ይህን ሰመሪ እና እንዲሁም ደግሞ ይህን ሬቪው ኤክሰርሳይዝ እንሰራለን። ሰመሪ ኢን ዚዝ ዩኒት በዚህ ዩኒት ላይ ዩ ሃቭ ለርንት አባውት ተምራቸዋል፣ ስለ ጄኔሬሽን ስለ ፋንክሽን ስለ ታይፕስ ኤንድ ካራክተሪስቲክ ኦፍ ኮምፒውተር ተምራቸዋል ማለት ነው። ስለ ጀነሬሽን ፈርስት ሰከንድ ሰርድ ፎርዝ ፌዝ ብለን ተምረናል። እንዲሁም ደግሞ የኮምፒተር ፋንክሽን ምን እንደሆነ አይተናል። ታይፕ የኮምፒውተር አይነቶች ምን እንደሆነ አይተናል። እንዲሁም ደግሞ የኮምፒውተር ባህሪዎች ካራክተሪስቲክሱ ምን እንደሆነ አይተናል ማለት ነው። ተፎሎዊንግ ፖይንት አር ሰማሪ ኦፍ ዲዝ ዩኒት የዚህ ዩኒት ሰማሬ ናቸው እነዚህ ፖይንቶች። የመጀመሪያው ኮምፒተር ሲባል ኤሌክትሮኒክ ዲቫይስ ለምንድነው የሚያገለግለው? አክሴፕት ኢንስትራክሽን ትዕዛዞችን ይቀበላል አክሴፕት ይቀበላል ኢንስትራክሽን ትዕዛዝን ማለት ነው። ለምንድን ነው ኢንኦርደር ቱ አላማው ምንድን ነው? ፐርፎርም ሰርቲን ታስክ የሆነ ታስክ ፐርፎርም ለማድረግ የሆነን ስራ ለመስራት ማለት ነው። ደ ኢቮሉሽን ኦፍ ኮምፒውተር ኢዝ ዲፋይን ኢን ተርምስ ኦፍ ሶ ኢቮሉሽን ኦፍ ኮምፒውተር በአጠቃላይ ፋይቭ ጀነሬሽን ኦፍ ኮምፒውተር አለ ማለት ነው። ከፈርስ እስከ ፊፍስ ፊፍስ አሁን ላይ ያለንበት፣ እንዲሁም ደግሞ አሁንም ላይ ፎርስ ጄኔሬሽን ኮምፒውተርንም በብዛት እንጠቀማለን። ኢች ጀነሬሽን ኮምፒውተር ኢስ እያንዳንዱ ጀኔሬሽን ማለት ነው። ካቴጎራይዝድ ቤዝድ ኦን እያንዳንዱ ጀነሬሽን ኮምፒውተር የተከፋፈለው ማለት ነው። ፈርስት ሰርድ፣ ፎርዝ ምናምን ብለን የከፈል ነው። ቤዝድ ምን ላይ ተመርኮዘን ነው? አንደኛው ኦን ኒው ቴክኖሎጂ ዴቨሎፕመንት በሚጠቀመው አዲስ ቴክኖሎጂ ላይ ተመስርተን ነው። እንዲሁም ደግሞ በፕራይሶ ሎ አለ ሀያ አለ ማለት ነው። እንዲሁም በሳይዞ ስሞል እና ላርች ብለን በዛም እንከፍለዋለን። እያንዳንዱን ጀኔሬሽን ማለት ነው። ፈርስት ሰከንድ ሰርድ ፎርዝ ያልንበትን ሪዝን ነው የሚነግረን። ሞር ፓወርፉል ሞር ፓወርፉል ኦፕሬሽን ሲሰራ ደግሞ በጣም በፍጥነቱ በዛም ተመስተን እንከፋፍለነዋል ማለት ነው። ፈርስት ሰርድ እያልን ማለት ነው። ፈርስት ሰከንድ ሰርድ ፎርዝ እያልን በእነዚህ ምክንያቶች ፕላስ ፋስት ስፒድ በፍጥነቱም ተመስርተን ፈንክሽናሊቲ በሚሰራው ስራ ላይ ተመስርተን እያንዳንዱን ጀኔሬሽን ፈርስት ሰከንድ ሰርድ ፎርዝ ፊፍዝ ብለን የከፈል ነው በእነዚህ አሁን በጠቀስኳቸው መሰረት ነው ማለት ነው። በምን በምንድን ነው? በሚጠቀሙ ቴክኖሎጂ፣ በፕራይሱ፣ በሳይዙ፣ በፓወርፉል ኦፕሬሽኑ፣ በስፒዱ እና በፈንክሽኑ ማለት ነው። ስማርትፎን የእጅ ስልካችን ማለት ፖርቴብል ዲቫይስ ምቹ የሆነ መሳሪያ ነው። ዛት ኮምፓይን ሁለት ስራ ነው የሚሰራው አንድ ሞባይል ቴሌፎን የስልክ አገልግሎት ይሰጠናል። ኮምፒቲንግ ፈንክሽን እንዲሁም ደግሞ የኮምፒውተር ስራውንም ይሰራል ማለት ነው። ሶ ሁለቱንም አንድ ላይ የያዘ ነው። ኮምፒተር ስማርትፎን ስንል ሁለቱንም ስራ አንድ ላይ የያዘ ነው ማለት ነው። ስልክም መደወል እንችላለን፣ ፕላስ ደግሞ የኮምፒውተርንም ስራ ይሰራልናል ማለት ነው ስልካችን ኮምፒውተር ካን ቢ ክላሲፋይድ ኮምፒውተርን የምንከፍለው ምን ላይ ተመርኮዘን ነው? ሳይዝ፣ አንደኛው መጠኑ ላይ፣ ሜቶድ ኦፍ ኦፕሬሽን የሚሰራበት መንገድ፣ ፐርፐዝ ኦፍ አፕሊኬሽን ለምን አላማ ነው የሚውለው በሚለው መሰረት እንከፋፍለዋለን ኮምፒውተርን። ታይፕስ ኦፍ ኮምፒውተር ቤዝድ ኦን ሳይዝ፣ ለምሳሌ በሳይዙ ላይ ተመስርተን ከሆነ ኮምፒውተርን ምን ምን ብለን እንከፋፍለዋለን? ማይክሮ ኮምፒውተር፣ ሚኒ ኮምፒውተር፣ ሜይን ፍሬም ኮምፒውተር እና ሱፐር ኮምፒውተር ብለን እንከፋፍለዋል ማለት ነው። ሌላው ታይፕስ ኦፍ ኮምፒውተር ቤዝድ ኦን ዘ ሜተር ኦፍ ኦፕሬሽን በሚሰራበት መንገድ ተመስረተን ደግሞ አናሎግ፣ ዲጂታል እና ሃይብራይድ ብለን እንከፋፍለዋለን ማለት ነው። ታይፕስ ኦፍ ኮምፒውተር ቤዝድ ኦን ፐርፐስ ፐርፐዙ ላይ በሚሰጠው አገልግሎት ላይ ተመስረተን ደግሞ ምን ብለን እንከፍለዋለን? ስፔሻል ፐርፐስ ኤንድ ጀነራል ፐርፐስ ኮምፒውተር ብለን እንከፍለዋል ማለት ነው። ሌላኛው ካራክተሪስቲክ ኦፍ ኮምፒውተር የኮምፒውተር ባህሪያቶች ምን ምን ናቸው? ስፒድ ፍጥነቱ አለ አኩሬሲ አለ ትክክለኛነቱ ዲሊጀንሲ አይደክመውም ቨርሳቲሊቲ ሁለ ገብ ነው ብዙ ነገሮችን ይሰራል ሪላያቢሊቲ አስተማማኝ ነው ትክክለኛ ዳታ ከሰጠነው ነው ትክክለኛ ዳታ ካስገባን የሚሰጠንም ውጤት ትክክለኛ ነው አስተማማኝ ነው አውቶሜሽን ደግሞ ወዳው ነው የሚሰራልን ፓወር ፍ ሪሜምበሪንግ የማስታወስ ችሎታ አለው ኦልሬዲ ስቶር አድርጎ ስለሚያስቀምጥ በምንፈልግበት ሰዓት የፈለግነውን ነገር እንጠይቀዋለን ስቶር ካደረግነው ማለት ነው ከዛ በፈለግነው ጊዜ የቆየውን ዓመት ያህል ቆይቶ አስታውሶ ያመጣልናል ማለት ነው። ኖ አይኪው ነው አይኪው የለውም ማሰብ አይችልም ኮምፒውተር ማለት ነው። ካፓሲቲ ችሎታ አሉት ስቶር የማከማቸት ሞር ዳታ ሶ ብዙ ዳታዎችን ደግሞ አከማችቶ የማስቀመጥም ችሎታው አለው ማለት ነው። አሁን ደግሞ ሪቪኬሽን ፓርት ዋን ላይ ሳይትሮ ኢፍ ዘ ስቴትመንት ኢስ ኮሬክት ፎርስ ኢፍ ኢት ኢስ ኢንኮሬክት ሶ ትሩ ከሆነ ስቴትመንቱ ማለት ነው ትሩ እንላለን ስቴትመንቱ ኮሬክት ከሆነ። ፎልስ እንላለን ስቴትመንቱ ኢንኮሬክት ከሆነ። አንደኛ ሱፐር ኮምፒውተር ፋስተስት በጣም ፋስተስት ነው ሱፐር ኮምፒውተር ይሄ ትሩ ነው። ሞስት ፓወርፉል በጣም ደግሞ ኃይለኛ ነው ሞስት ኤክስፐንሲቭ በጣም ውድ ነው። ሶ ይሄ ትሩ ነው። ትክክለኛ ትርጉሙን ያስቀመጠልን ዘ ኮምፒውተር ዛት ዩዝድ ትራንዚስተር አንኮል ፈርስት ጄኔሬሽን ኮምፒውተር ትራንዚስተርን የሚጠቀሙ ኮምፒውተሮች ፈርስት ሳይሆን ሰከንድ ጀነሬሽን ናቸው። ሶ ይሄኛው ፎልስ ይሆናል ማለት ነው። ሰርድ ጀነሬሽን ኮምፒውተር ዩዝ ኢንተግሬትድ ሰርኩዊት። አው ሰርድ ጀነሬሽን ላይ የሚጠቀሙት ኢንተግሬትድ ሰርኩዊት ነው። ፈርስት ላይ ቫኪዩም ቲብ ነው። ሰከንድ ጀነሬሽን ላይ ትራንዚስተር ነው። ሰርድ ጀነሬሽን ላይ ኢንተግሬትድ ሰርኩዊት ነው። ሶ ይሄኛው ምን ይሆናል? ትሩ ነው ማለት ነው። ፐርሰናል ኮምፒውተር አልሶ ኮልድ ማይክሮ ኮምፒውተር። ፐርሰናል ኮምፒውተር ሌላ ስሟ ምን ትባላለች? ማይክሮ ኮምፒውተርም ይባላል። ላፕቶፕ ማለት ነው። ስለዚህም ትሩ ነው። ኮምፒውተር ፕሮቫይድ ፐርፌክት አኩሬት ኮምፒውተር ለኛ ይሰጠናል። ትክክለኛ የሆነ ሪዛልት ውጤት መቼ ኢቭን ምንም እንኳ ወይን ሮንግ ዳታ ይዝ ኢንተርድ የተሳሳተ መረጃ ቢገባም ይለናል። የተሳሳተ መረጃ ካስገባን የሚሰጠን የተሳሳተ ውጤት ነው። ስለዚህ ይሄ ፎልስ ነው ማለት ነው። እዚህ ጋር የሚለን ምንድን ነው፣ የተሳሳተ ነገር ብናስገባም ትክክለኛ ነገር ይሰጠናል? ነው ሶ ትክክለኛ ነገር እንዲሰጠን ትክክለኛ ነገር ማስገባት አለብን ማለት ነው። እሺ ዘንድ አሁን ደግሞ ምርጫውን እንሰራለን። አክሮኒየም ፒሲ ፒሲ ማለት ምን ማለት ነው? ባጭሩ ነው። ፒሲ በረዥሙ ሲጻፍ ምን ይሆናል? ፐርሰናል ኮምፒተር ማለት ነው። በረዥሙ ሲጻፍ እሱ መልሳችን ቢሆናል ማለት ነው። ፐርሰናል ኮምፒውተር ነው። እሺ ሁለተኛው ላይ which one is the most powerful types of computer? ኤ ሚኒ ኮምፒውተር ቢ ማይክሮ ኮምፒውተር ሲ ሜይን ፍሬም ኮምፒውተር ዲ ሱፐር ኮምፒውተር። ከሁሉም እንግዲህ የሚበልጠው በጣም ፓወርፉል የሚባለው ይሄ ሱፐር ኮምፒውተር የሚባለው ነው ማለት ነው። ሶ መልሳችን ምን ይሆናል? ዲ ይሆናል ማለት ነው። ብላንክ ኢዝ ዘ ወይ ኦፍ ኮምፒውተር፣ ብላንክ ኢዝ ዘ ወይ ኦፍ ኮምፒውተር አክሴፕት ዳታ ፍሮም ዘ ዩዘር። ከዩዘር ላይ ዳታ መቀበል ምን ይባላል? ኤ ዌቭ ኮምፒውተር አክሴፕት ዳታ ኮምፒውተሩ ዳታ ይቀበላል ከዩዘር ይሄ ምን ይባላል? ኢንፑት እንለዋለን ማለት ነው። ኢንፑት እንለዋለን። ሶ መልሳችን ኤ ይሆናል ማለት ነው። አራተኛ which one is not characteristic of computer ከዚህ ውስጥ የኮምፒውተር ባህሪ ያልሆነው ኤ ቨርሳቲሊቲ ሁለገብነት ሁሉን ነገር ይሰራል፣ ብዙ ነገር ይሰራል። ይሄ ትሩ ነው፣ የኮምፒውተር ባህሪው ነው። ሪላያቢሊቲ አስተማማኝነቱም የኮምፒውተር ባህሪ ነው። አናሎግ ይሄ ግን ታይፕ ኦፍ ኮምፒውተር ነው እንጂ የኮምፒውተር ባህሪ አይደለም። ሱ መልሳችን ሲ ይሆናል ማለት ነው። ስቶሬጅም ይሄም የካራክተሪስቲክ ኦፍ ኮምፒውተር ነው። አናሎግ ግን ታይፕ ኦፍ ኮምፒውተር ነው። ፈንክሽናሊቲ ላይ ተመስርተን ኮምፒውተርን አናሎግ እና ዲጂታል ብለን እንከፍለዋለን። አምስተኛው ላይ ኮምፒውተር አር ዲዛይንድ ሶልቭ ሲንግል ፕሮብለም ይለናል። እንደዛ ከሆነ ምን ይባላል? ስፔሻል ፐርፐዝ ኮምፒውተር እንለዋለን ማለት ነው። ሲንግል ፕሮብለም ብቻ የሚፈታ ስፔሻል ፐርፐዝ ነው። የተለያዩ ስራዎችን የሚሰራ ጄነራል ፐርፐዝ እንለዋለን። እሺ፣ አሁን ደግሞ ይሄንን አዛምድ እንሰራለን ማለት ነው። ኤ አርቲፊሻል ኢንተለጀንስ አርቲፊሻል ኢንተለጀንስን የሚጠቀመው ማነው? ፊዝ ጄነሬሽን ነው። ስለዚህ መልሳችን ይሆናል ማለት ነው። ሁለተኛ ኢንተግሬትድ ሰርኩዊትን የሚጠቀሙት ሰርድ ጀነሬሽኖች ናቸው። ሶ መልሳችን ሲ ይሆናል። ቫክዩም ቲዩብን የሚጠቀም ፈርስት ጀነሬሽን ነው። ሶ መልሳችን ኤ ይሆናል። ትራንዚስተርን የሚጠቀም ሰከንድ ጀነሬሽን ነው። ሶ መልሳችን ቢ ይሆናል። ማይክሮፕሮሰሰር ይሄ ደግሞ ፎርዝ ጀነሬሽን ኮምፒውተር ነው እንዲ። ሶ መልሳችን በዚህ መንገድ ይሆናል ማለት ነው። እርሻው ደግሞ ፊሊንግ ዘ ብላንክ ስፔስ ነው። ዘ ኢቮሉሽን ኦፍ ኮምፒውተር ኢዝ ሜንሊ ዲቫይድድ ኢንቱ ለስንት ይከፈላል? ለአምስት ፈርስት፣ ሰከንድ፣ ሰርድ፣ ፎርት፣ ፊፍዝ ብለን የኮምፒውተርን ኢቮሉሽን ለአምስት እንከፍለዋለን። ኢች ኒው ጄኔሬሽን ኦፍ ኮምፒውተር ሪዛልትድ ኢን ዲክሪዝ በምን በሳይዙና በኮስቱ ነው። ስለዚህ እያንዳንዱ ጄኔሬሽን ኦፍ ኮምፒውተር እየቀነሰ እየቀነሰ የመጣው አንደኛው ሳይዙ ነው ሁለተኛ ኮስቱ ነው ማለት ነው። ለምሳሌ ፈርስት ጀነሬሽን ላይ በጣም ግዙፍ ነው። በሀገር አቀፍ ደረጃ ነው የሚገኙ። በጣም ውድ ስለሆነ ሶ ከዛ በኋላ ኮስቱ እየቀነሰ ይመጣል። ዘ ኮምፒውተር ዛት ዩዝድ ብላንክ ወር ኮል ደ ፈርስት ጀነሬሽን ኦፍ ኮምፒውተር፣ ይሄ ምን ነው የሚጠቀሙት? ፈርስት ጀነሬሽን ኮምፒውተር ቫኪዩም ቲዩብ ይጠቀማሉ። ቫኪዩም ቲዩብ ይባላል የሚጠቀሙት። ብላንክ ኮምፒውተር ጀነሬሽን ዊል ሃቭ ደ ፓወር ቱ ለርን ኢን አፕላይድ ኖሎጂ ቱ ሶልቭ ፕሮብለም የትኛው ኮምፒውተር ጄነሬሽን ነው ይሄ ፊዝ ጄነሬሽን ነው ማለት ፊዝ ነው ፊዝ ጄነሬሽን ኮምፒውተር ላይ ፓወር ኃይል አለው ቱለር መማር ራሱ ማለት ነው እንደሰው መማር ይችላል አፕላይ ኖሎጂ የሚያቀውን እውቀት ደግሞ ከዛ ፕሮብለሞችን ሶልቭ ማድረግ ይችላል ማለት ነው ይሄ ፊዝ ጄነሬሽን እና የመጨረሻው ቴክኖሎጂ ነው በአሁኑ ሰዓት ብላንካስ የካራክተሪስቲክ ቦዝ አናሎግ ኢን ዲጂታል ኮምፒውተር የሁለቱም ባህሪ ያላቸው የሁለቱንም ባህሪ የያዙ ምን ይባላሉ? ሃይብራይድ ኮምፒውተር እንላቸዋለን። ሃይብራይድ ኮምፒውተር። እሺ ለዛሬ ያዘጋጀሁላችሁ ጥያቄ ይህን ይመስል ነበረ። ሪቪው ኤክሰርሳይዝ ነው። ቀጣይ ዩኒቱን እናያለን። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።